የጄነራል ምግበይ ኃይለ በኤርትራ የተደረገለት አቀባበል ይፋ ወጥቷል። ኤርትራ 34ኛ የነጻነት ቀኗን በምታከብርበት ዕለት የዋት ከፍተኛ አመራሮችና ወታደራዊ አመራሮች የሆኑት ፈትለወርቅ የገብረ እግዚአብሔር ሞንጀሪኖ፣ እንዲሁም ጀነራል ኃይለስላሴ ግርመይ ወዲም በይተይ፣ ጀነራል ማሾ በየነ፣ ኮሎኔል ገብረ ገብረ ጻድቃን ብርሃነ ገብረ ጊዮርጊስ ቀደም ሲል በአስመራ ባደረገው ሕገወጥ ጉብኝት ታስሮ የነበረ ሲሆን፣ እንዲሁም ተክላይ ገብረ መድህን የሰሜን ምስራቅ ትግራይ አስተዳዳሪ የነበረ ስታሊን ገብረ ስላሴ የዛራ ሚዲያ ኃላፊ ወደ ኤርትራ ቀንተው በዋናነት ከኤርትራ ወታደራዊ መሪዎች እንዲሁም በኢሳያስ አፈወርቂ ጋር ውይይት ማድረጋቸው የሚታወስ ነው። ይሁንና ለጀኔራል ምግበ ኃይለ በኤርትራ የተደረገለት አቀባበል በበርካቶች ዘንድ መነጋገሪያ ሆኖ ቀጥሏል። አየህልኝ ከፊት እነ ምግበ ምግቤ የሚመራው ቡድን እንግዲህ ወደ ኤርትራ ሄደ። ጀነራሉ ከዚህ ቀደም ከወርቅ ማውጣት ጋር በተገናኘ በቀድሞ ጊዜያዊ መንግስት በነበሩት በአቶ ጌታቸው ረዳ ከፍተኛ ትችት ይቀርብባቸው ነበር። ከወርቅ ማውጣት ጋር በተገናኘ ትግራይ በጦርነት ባለችበት ሰዓት ሁሉ የወርቅ ማውጣት ስራን ይሰሩ እንደነበር እንዲሁም በርካታ ዜጎችን በሕገ ወጥ መልኩ እያዘዋወሩ እንደሚሰሩ ነው አቶ ጌታቸው በባለፈው ሳምንት የተናገሩት። ይሁንና ለጀኔራሉ አቀባበል የተደረገለት በበርካቶች ዘንድ አግራሞትን የፈጠረ ሆኖ ተገኝቷል። የሀገራዊ ምክክር ኮሚሽኑ አንድ ኮሚሽነር በራሳቸው ፈቃድ ከኃላፊነት መልቀቃቸውን ተሰምቷል። ከአስራ አንዱ የሀገራዊ ምክክር ኮሚሽነሮች መካከል ስራቸውን በፈቃዳቸው የለቀቁት ተገኝ ወርቅ ጌጡ መሆናቸው ተሰምቷል። ተገኝ ወርቅ ኃላፊነታቸው በገዛ ፈቃዳቸው የለቀቁት የኮሚሽኑ አጀንዳ ማሰባሰብ ምዕራፍ ከተጀመረ በኋላ ነው። ኮሚሽነሩ የምክክር ኮሚሽኑ ስራውን ሳያጠናቀቅ ኃላፊነታቸውን የለቀቁት ይበቃኛል በሚል ምክንያት መሆኑን ተሰምቷል። ተገኝ ወርቅ ኃላፊነታቸውን ለመልቀቅ ባቀረቡት በዚሁ ምክንያት ላይ የህዝብ ተወካዮች ምክር ቤት ለኮሚሽኑ በሰጠው የስራ ጊዜ ልክ ማገልገላቸው በቂ መሆኑን መጥቀሳቸው ተሰምቷል። ተገኝ ወርቅ ኃላፊነታቸውን የለቀቁት የኮሚሽኑ የሶስት ዓመት የስራ ዘመን በተጠናቀቀበት ወቅት መሆኑ ተሰምቷል። ኮሚሽነሩ በመቋቋሚያ አዋጁ የተሰጠውን የሶስት ዓመት ጊዜ አጠናቆ ተጨማሪ የአንድ ዓመት ጊዜ የተጨመረለት ባለፈው የካቲት 2017 ዓ.ም ነው። ተገኝ ወርቅ ከኮሚሽኑ አባልነታቸው ከመልቀቃቸው ቀደም ብሎ የመሰላቸት ስሜት ይንጸባረቅባቸው እንደነበር በቅርበት የሚያውቋቸው ምንጮች ይናገራሉ። ተገኝ ወርቅ ቀድሞውንም ኃላፊነቱን የተቀበሉት ሀገሬን ከችግር አረንቋ ለማውጣት የበኩሌን ድርሻ እወጣለሁ በሚል እምነት መሆኑን ከመልቀቃቸው በፊትም ሲገልጡ እንደነበር ምንጮች አመልክተዋል። በሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ቁጥር 126 1265 ህዝባር 2014 ኮሚሽነሮች በገዛ ፈቃዳቸው ከኃላፊነት መልቀቅ እንደሚችሉ ተደንግጓል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ኮሚሽነር የሁለት ወር የጽሁፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤት እና ለህዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል ተብሎ ሰፍሯል። በዚሁ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ ወይም ሲለቅ ወይም በሞት ምክንያት ሲለይ አዲስ ተሿሚ ይተካል። የተተኪ ኮሚሽነር ሹመትም የሚሰጠው በህዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁመው በኮሚሽነርነት ካልተጩ እጩዎች መካከል ተመርጦ እንደሚሾም ተደንግጓል። ምንም እንኳን ተገኘወርቅ ኃላፊነታቸውን አስረክበው ከተሰናበቱበት ጥቂት ወራት ቢቆጠርም ይህ ዘገባ እስከተጠናቀረበት ዕለት ድረስ በአዲስ ኮሚሽነርነት አልተተካም። አዋጁ በሚፈቅደው አሰራር መሰረት ለምን ተተኪ ኮሚሽነር እንዳልተሾመ የተጠየቁት ኮሚሽኑ ምንጮች እስካሁን ባለው ሂደት አስፈላጊ ነው ተብሎ ትኩረት ስላልተሰጠው እንደሆነ ጠቁመዋል። በስራ ላይ ያሉት ኮሚሽነሮች በተገኘ ወርቅ ቦታ አዲስ ኮሚሽነር እንዲተካ እምብዛም ፍላጎት አላሳዩም ተብሏል። የኮሚሽኑ የበላይ ተቆጣጣሪ እና የኮሚሽነሮቹ ሽመት ሰጪ በሆነው በህዝብ ተወካዮች ምክር ቤት በኩል ያለው አቋምም ተመሳሳይ መሆኑን ምንጮች ጠቁመዋል። የምክር የምክክር ኮሚሽኑ በዚሁ አጀንዳ በማሰባሰብ ምዕራፍ ላይ እያለ ከተሰጠው የአንድ ዓመት ማራዘሚያ ጊዜ ውስጥ አንድ አራተኛውን አገባዷል። የቀድሞ የፌዴራል መንግስት ከፍተኛ ባለስልጣን የነበሩት አቶ ታየ ደንዳ ትናንት ከሰዓት በኋላ በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው ተናግረዋል። ከስልጣናቸው ተነስተው ለረጅም ጊዜ በስር ላይ ከቆዩ በኋላ ዋስትና ተለቀው ጉዳያቸውን ከውጭ ሲከታተሉት የነበሩት አቶ ታዬ በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሰረት ፍርድ ቤት ቀርበው ነበር። አቶ ታዬ በግንቦት 25 2017 ዓ ም ጠዋት በነበራቸው የፍርድ ቤት ውሎ ነፃ የተባሉባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነ ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩና የት እንዳሉ እንደማይታወቅ ባለቤቶቻቸው ለቢቢሲ ገልጸዋል። ባለቤታቸው ወይዘሮ ስንታየው አለማየው አቶ ታዬ በፖሊስ ቁጥጥር አቶ ታዬ በፖሊሶች ሰኞ ግንቦት 25/2017 ዓ.ም ከሰዓት 10 ሰዓት በኋላ ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። የቀድሞው የሰላም ሚኒስትር ዴታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። አስር በላይ የሚሆኑ የፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን እንደተናገሩና ተወሰዱ ወደተባለበት መሀል አዲስ አበባ ወደሚገኘው የፌዴራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ነገር ግን የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ በጸጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላ እስከ ሰኞ ምሽት ድረስ የታሰሩበትን ማወቅ እንዳልቻሉ ባለቤቶቻቸው ወይዘሮ ስንታየው አለማየው ተናግረዋል። ስለአቶ ታዬ መታሰር እና ስላሉበት ሁኔታ ፌዴራል ፖሊስም ሆነ ከሌላ የመንግስት አካል እስካሁን የተባለ ነገር የለም። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና ህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው ሶስት ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳት እና የጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታዬን ጉዳይ እየተመለከተው ችሎት በድጋሚ ከምታሰራቸው ከሰዓታት ቀደም ብሎ ክሶች እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑን ተሰምቷል። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት በስር ከቆዩ በኋላ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ህዳር 23 2017 ዓ.ም በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለስር የተዳረጉት አቶ ታዬ ወከትና ብጥብጥ በማነሳሳት ፀረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያን ህግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ አምስት የመንግስት ባለስልጣናትን ለምስክርነት ጠርተው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አበቤ ይገኙበታል። አቃቤ ህግ በአቶ ታዬ ደንዳ ላይ ሶስት ተደራራቢ ክሶችን የመሰረተው ባለፈው አመት ሚያዚያ 2016 ዓ.ም ተብራት ነበር። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰነ የተሰነሰ የተሰናበቱት በጠቅላይ ሚኒስትሩ በተጻፈ ሁለት መስመር ደብዳቤ መሆኑ ይታወሳል። ይህን ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው አንድ አመት ለሚጠጋ ጊዜ በእስር ላይ ቆይተው ነበር። በእስር ላይ ቆይተው ነው በፍርድ ቤት ውሳኔ በዋስ የወጡት። ይሁንና በትናንትናው ዕለት አቶ ታዬ ደንዳ በድጋሚ መታሰራቸው በርካቶችን እያነጋገረ ሆኖ ተገኝቷል።